ከአዲስ አበባ ከተማ ከአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት የተሰጠ መግለጫ የአባታችን የክብር ዶክትሬት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ሞት በሁላችን ዘንድ ከፍተኛ የያዘን ድባብን ፈጥሮብን መቆየቱ ይታወቃል። ተቀዳሚ ሙፍቲ እስከ እልፈተ ሕይወታቸው ድረስ በብዙ መልኩ እስላምንና ሙስሊሞችን ሲያገለግሉ የኖሩ አባት ነበሩ። በተለይ ለአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ደግሞ ተቋሙን በመምራት ከአስር ዓመታት በላይ የመሩ ከአስር ዓመታት በላይ የመሩና አሻራቸውን ያስቀመጡ መሪያችን እንደመሆናቸው አዘናችን ጥልቅ መሆኑን ከዚህም በፊት ባወጣናቸው ተከታታይ መግለጫዎች መግለጻችን ይታወቃል። አሁንም በድጋሚ አላህ ስብሃነ ወተዓላ ምህረቱን እንዲያ እንዲለግሳቸውና ጀነተል ፍርዶስን ማረፊያቸው ያደርግላቸው ዘንድ አላህን እንማጸናለን። በማስከተልም ከሰሞኑ ከታዩ ሁኔታዎች ጋር በተያያዘ በቀጣይ ነጥቦች ላይ የምክር ቤቱን አቋም እንደሚከተለው ለመግለጽ እንወዳለን። አንደኛ፣ ለህዝበ ሙስሊሙ አንድነት የመሰረቱ ታሪክ ያላቸው ሙፍቲ ሞት ህዝባቸው በሀዘን ውስጥ በነበረ ሁኔታ ከቀብር ስፍራቸው ጋር ተያይዞ አላስ አላስፈላጊ የሆኑ ንትርኮች መነሳታቸው መነሳታቸውን፣ አዝነናል። መሰል ውዝግቦች ስሜት እና ቡድንኝነትም ሲታከልባቸው ሙፍቲ ሲለፉበት የነበረውን አንድነት ከማስጠበቅ በተቃራኒ ህዝቦቻቸው ወዳልሆነ ንትርክ፣ ጭቅጭቅ እና ክፍፍል የሚያመራ አደገኛ ነገር ነው። ሁለተኛ ተቀዳሚ ሙፍት የተቀበሩበት ቦታ ከአዲስ አበባ ከተማ አስተዳደር ፕላን እና ልማት ኮሚሽን በደብዳቤ ቁጥር ዝባር ፒ ዝባር ለ ኮድ 0219102013 በቀን 5101013 በተጻፈው ደብዳቤ ቀጣይነት ከቅይጥ ምንድነው? ቅይጥ ከቅይጥ መኖራነት ወደ መካነ መቃብርነት የተቀየረ መሆኑን ለማረጋገጥ ችለናል። ስለሆነም ስፍራው በአዲስ አበባ ውስጥ እንደሚገኝ የሕዝበ ሙስሊሙ መካነ መቃብሮች በመቁጠር በአስራ ሁለተኛ መካነ መቃብርነት እውቅና ሰጥተነዋል። በመሆኑም የመቃብሩ ስፍራው በተጨማሪ የማስፈሪያ ጥያቄ ለመንግስት ከማቀረባቸው ችን በተጨማሪ እንደ ሌሎች መካነ መቃብሮች ማንኛውም ሙስሊም ሲሞት የሚቀበርበት በመሆኑ ለመካነ መቃብሩ አስፈላጊውን ጥበቃ፣ ድጋፍ እና ክትትል በመጅሊሱ በኩል እንደሚያደርጉ ማሳወቅ እንወዳለን። ስለሆነም ከአሁን በኋላ ከመካነ መቃብሩ ጋር በተያያዘ የሚደረጉ ማንኛውም አይነት አጀንዳዎች ሊቆሙ እንደሚገባ እናሳስባለን። ሶስተኛ ከዚህ በኋላ የተለያየ አጀንዳዎችና ምክንያት በማድረግ በህዝባችን መካከል ክፍፍልን የሚፈጥሩና የሚያባብሱ እንዲሁም ሰላምን የሚያደፈርሱ ንትርኮች፣ ጭቅጭቆችና ውዝግቦች እንዲቆም እናሳስባለን። ውይይትና መማርና መማማርና መተሳሰብን ዓላማ ያደረገ መልእክቶች በማህበራዊ ሚዲያ ሆነ በማንኛውም መድረክ እንዳይተላለፍ ጥሪ እናደርጋለን።

ዱዓቶች የህዝባችን የዲን ግንባርና እውቅና ለማስፋት የምታደርጋቸው አስተምሮች፣ ዳዋዎችና በመልካም የማ የማዘዝና ከመጥፎ የመከልከል ጥረቶች ከስሜት በራቀ በእውቅና በጥበብና በለዘብ ቃል የተላበሰ መሆኑን ባረጋገጠ መልኩ ሊቀጥል እንደሚገባ እናሳስባለን። አምስተኛ፣ አንዳንድ አካል የተፈጠረውን ሁኔታ ሲጠብቁት እንደነበሩ መልካም አጋጣሚ በማየት የራሳቸውን ድብቅ ፍላጎትና አላማን ለማሳካት ህዝቡን የሚያሳዝኑ ድርጊቶች እና ንግግሮች በማድረግ የህዝባችንን ሀዘን አባብሰዋል። ምክር ቤቱ በምርጫ የተጣሉበትን ታላቅ አደራ ለማውጣት በቁርጠኝነት የሚንቀሳቀስ ሲሆን በዚህ ረገድ ማንኛውም የሕዝባችንን አንድነትና ጥቅሞችን የሚጎዳ አካልና አካሄዶች ፍጹም እንደማይታገስ በጥብቅ ለማሳሰብ እንወዳለን። ስድስተኛ በስተመጨረሻም በመጨረሻም በተከበሩ አባታችን እልፈት ከፍተኛ ሐዘን ላይ ከሚገኙ ቤተሰቦቻቸው ጋር በመነጋገር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የሚዘክሩበትና መልካም ስራዎችን ቀጣይነት እንዲኖራቸው የምናደርግበት ተቋም ተቋም ጉዳይ ጥናት እየተደረገ መሆኑን እየገለጽን ሙፍቲ ሀጂ ዑመር ጨምሮ ህዝበ ሙስሊሙንም በማስተማርና አንድነትን የተጠበቀ እንዲሁን

ርዕሱን መልካም አይኖቻችን በመከተል እስላማዊ እውቅና እንዲሰራጭ የህዝብ ሙስሊሙን አንድነት እንዲጠናከር የየበኩሉን ሚና እንዲወጣ ጥሪ እናደርጋለን። አላህ ሃይማኖታችንን፣ ሀገራችንን፣ ህዝባችንን ከክፉ ተልኮ ይጠብቀን። ጥቅምት 18 ቀን 2018 የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ነው እየሰጠው ይህም መረጃ ማለት ነው። እንግዲህ በጣም ውዝግብ ተነስቶ ነበር፣ ሁላችን እናውቃለን፣ በሀጂ ሙፍቲ ጉዳይ። አሰላሙ አለይኩም ወረመቱላሂ ወበረካቱ፣ እንዴት ናችሁ? ያው እንደዚህ በመናገራቸው በጣም አሪፍ ነው ብዬ ነው ማስበው። ብዙዎች የተከፋፈለበት ብዙዎች በቃ ጎራ ወስዶ እኔ እንጃ፣ ስብሀነው ተዓላ እኔ አላቅም። በጣም የሚከብድ ነገር ነው፣ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ የምናየው ነገር እና ሆኖም ወጣ ሞረደ። እንግዲህ ሰምታችኋል፣ ከአወዲ እንግዲህ የሀጂ ሙፍቲ ልጆቻቸውን ብሎ ነበር መጀመሪያ ማለት ነው። እሳቸው በህይወት እያሉ እዛ እኔ ከሞትኩኝ እዛ እንድትቀብሩኝ እና ከዛም በኋላ ከኔ በኋላ ያሉት ሰዎች ደግሞ እዛ እንዲቀበሩ ብሎ በወስያ ነው ተብለዋል። ያው እንትን ምክር ቤቱም እንግዲህ ያን ቦታ አይቶ እውቅና ሰጥቶታል። አስራ ሁለተኛ መካነ መቃብር ሆኗል። በእንትን ምንድነው በአዲስ አበባ ከተማ ማለት ነው። ያው እንግዲህ ውዝግቡ ይቀራል ብዬ አስባለሁ ከወዲህ ከዚህ ድርጊታችሁ እንግዲህ የተቆጠቡ አንዳንድ ሰዎች ሐዘናችን ሌላ ሐዘን ተጨምሩብን እያሉ ነው። በተረፈ ማለት ነው እና ሙስሊሞች በተለይ አላቅም እዚህ ኮመንት ላይ ራሱ እንዴት ነው፣ አላህ ራመው ምትው ምናምን። እንግዲህ መቼስ ላኢላሃ ኢለላ መሐመድ ረሱልላህ ያለውን ሰው አላህ ይራህመው ማለት አይቻልም። አይ ዶንት ኖ ነኝ እንጃ ማለት እኔ ራሴ በሙፍቲ ሞት በጣም ነው የተወዛገብኩኝ ማለት ነው እና እንደዚህም ይቻላል እንዲህ እስክል ድረስ ነው የተወዛገብኩት። ማለት አንድ ሰው ማለት ሄዱዋል፣ ያ ሰው መጥፎ ነገርም ቢሰራ ሄዱዋል አይደል? ሞቷል አይደል? ቢሰራ ራሱ ማለት ነው ባይሰራም ቢሰራም፣ ግን እሳቸው አሁን መጥፎ መንገድን ህዝቡን ያልሆነ ነገር ወደ አልተገባ ነገር ውስጥ ህዝቡን አስገብቶ ካልካሉ ህዝቡን መመለስ እንጂ ሞታንን እንኳን እንደዚህ ሆነ እንደዚህ ሆነ ምናምን ሙስሊሞች በጣም ነው እኔ አንዳንድ ሙስሊሞች ወላህላዚም አይዱን ነው ብቻ። ሰውን በነገራችን ላይ በስድብ መመለስ አትችሉም፣ በፍቅር እንጂ። እና በቃ አላህ ስብሃነ ወተዓላ በአፋችሁ በእጃችሁ በሁሉ የመልቅያማ ከጸጉራችሁ እስከ ጥፍር እስከ እግር ጥፍራችሁ ድረስ እንደምትመሰክርባችሁ የምትረሱ ምትረሱ ሰዎች አላችሁ። ማን ነው እናንተን ጀነት ሰጪ እና ጀሀነም አስገቢ እያደረጋችሁ? ወላይ በጣም ነው እኮ የሚገርመው። እንዴት ነው ላኢላህ ለላ መሐመድ ረሱሉላህ ያለውን ሰው አላህ ራሙ አይባልም ምናምን የምትሉት እኔ አይዶና አላቅም። ብቻ እንዴት እንደሆነ ግራ ግብጥ፣ እኔ ራሴ ባጂ ሞት በጣም ነው ግራ ይገባኝ። ለማንኛውም ማለት ነው ስድብ ማንንም ሰው ሲቀይር አላየንም። ደግሞ እዚህ መንደርተኞች ዝም ብላችሁ እዚህ ጋር ሆዳችሁ አብጦ በሩዝ እና በበርገር ሆዳችሁ አብጦ ቲክቶክ ላይ ቁጭ ብላችሁ የምትናገሩት ማህበረሰቦች፣ ቴኬር ቴኬር ቴኬር ብለናል። ለማንኛውም አይዱን ነው እንጃ ብቻ ለእኔ እንቆቅልሽ ነው የሆነብኝ፣ የሀጅ ሞት ማለት ነው ሰው እንዴት ነው እንደዚህም ይቻላል እንደ ምናምን እስክል ድረስ